አንተ ትሁትን እኔ ደግሞ ንብረቴን በእጄ ማስገባት እንችላለን። እኮ እንዴ! ካሌቭ እስካሁን አንተን እንዳመንህ ነው አይደል? አሁንማ ጭራሽ ጓደኛ ሆኖ ይሄ ነገር ለሌላ አንተ ትልቅ ነገር ነው። አንተ ደግሞ ከአንተ በላይ ምንም ሰው እንደሌለው ማድረግ አለብህ። እኔ ደግሞ ምንም ማድረግ እንደማልችልና እንደታመንኩኝ አቅመቢስ እንደሆንኩኝ አሳያቸዋል ምንም እንዳላወቀው ምን አንድ በአንድ ስራውን እየተከታተልን ማክሸፍ ነው ያለብን። ካሌቭ እኔ ሰው የሰው እንዴት እንደምንቀጠቀጣ ከፈቀድክልኝ በየጊዜው እየመጣሁ ደስ ይላል። ይቻላል፣ ችግር የለም። መምጣት ብቻ አስፈልግ ቀደም ብለህ ደውል። ከዚህ በኋላ ይሄ ሰውዬ እንደፈለገ እዚህ ቤት መምጣት ይችላል። እሱን አስበሽበታል አይደል? እንዴ እንደሱማ ሊሆን አይችልም። ለምን አይችልም? እስኪ ንገሪ። ይሄ ሰውዬ እኮ የካሌብ ጓደኛ ሆነ፣ በቃ እንደፈለገ መምጣት ይችላል። እሺ ምን ላርግ? ካሌብን ተው በይው። ፊት ለፊት መጋፈጥ ካለብን እንጋፈጥ። እንደዚህ ሆኖ መቀጠል አይችልም። እውነት ሄዱ ምን እንደማደርግ አላውቅም በጣም ጨንቆኛል ምንድን ነው የጨነቀሽ ምን ሆነሽ አባዬ እናንተ ሆን ነገር የምትሆኑብኝ መሰለኝ በጣም እየፈራው ነው በዛ ላይ ካሌብ እኔን ለማዳም ብሎ ከዛ ሰውዬ ጋር መቀራረቡ ምንም እታ አልሰጠኝም ምንም አያደርገው እሱ እኮ ለማንም የሚሆን ሰው አይደለም እንዴ ቆይ የሆን ነገር ያደርገውስ ይ ነገር ካሌብ ያደርገው ያሽማግል እንዴት ነው የቻለው? እኔማ አንድ ሳምንት አልችልም በራሴ ችግር እስር ቤት ልግባ። ወይኔ ቲና ዛሬ ተይዘሽ ነበር። ንገር ሚስት የሚልች ከቶት ፍቅር ይዟል። አረ እነሱ ሚባል ነገር የለም አባዬ። እያወራው ወደ ልት ነው ተቀመጥ። በጠዋቱ የማይመስል ነገር ስታወራኝ ነው። ትውቴን እንደወደድካት እኮ ሁሉም ነገር ይናገራል። የሚልች ትውቴ መልካም ልቤት አደለች ልጅ ነች። ስለዚህ ኃላፊነት አለን ለአንቺ የተሰጠሽ ልብ ጥቂቶች ጋር ብቻ ነው እች ሴት ብዙ አርጋለች አንቺ ማሰቃይ አሰቃይ ታሻለች እኛ የተናደድንበትን በሙሉ ካደረግን ማ ከነዛ ሰዎች የሚለየን ነገር አጋጣሚውን አለማግኘታችን ብቻ ነው የት ነህ አሁን እንድትመጣ ፈልጋለሁ ቲና ጫወታዋን አጧጥፋ ቀጥላለች ማለት ነው። ዛሬ እንደውም ከተመስገን ጋር ስታወራ የነበረው ከበፊቱ ይልቅ እንደውም ይሄኛው መንገድ ቶሎ የምፈልገውን ነገር ያስገኝልኛል በሚለው ይህን መንገድ መርጣለች ማለት ነው። ከዚህ በፊት የካሊ በፓስ ሲያደርግ እንደነበረው አሁን ላይ መንቀሳቀስ አችልም እና መናገር አችልም እሷ ይሄንን ነገር ያደረገችው ቤተሰቡ ሁሉ ቲና መናገር አችልም እና መንቀሳቀስ አችልም የሚለውን ነገር አሳምናችኋለችና፣ ሁሉም ቤተሰብ አሁን ላይ ቲና መናገር አችልም ታማለች በሚለው ነው። ትሁት ራሱ ከስር ከስራው እየሄደች እሷን እየተንከባከበች ያለችው ማለት ነው። ለሞት ጤነኛ መሆኗን መናገርም እንደምችል እናም ደግሞ ቆማ መራመድ እንደምችል ለተመስገን ነገራለች ማለት ነው። ይሄንን ነገር ደግሞ ያደረገችው አንደኛ ወደ ቤት ለመመለስ ባለፈው የካሌ በባት ከቤት አባራት ነበርና ያንን ነገር ደግሞ እንዴት አድርጌ ወደ ቤት ልመለስ በሚለው የራሷን ሰዎች ያግዙኛል የሚሉ ሰዎችን አስተባብራ ነበር በመኪና እንደተገጨች አድርጋ፣ ከዛም በኋላ ደግሞ ሆስፒታል ያለውን ነገር ራሱ እዛ ጋ ሆስፒታል ዶክተሩ ሀሰተኛ ማስረጃ እንዲያወጣላት ያንን ነገር ራሱ በራሷ ሰዎች አስተባብራ፣ አሁን ላይ ቤተሰቡን አሳምና ወደ ቤት ተመልሳል። ትነሳለች ማለት ነው። አንደኛ እቅዷ ወደ ቤት መመለስ ነው። ሁለተኛው ደግሞ የምትፈልገውን ንብረት መውሰድ ነው። ከዚህ በፊትም ካሌብንም ሆነ የካሌብን አባትም ለመግደል ስትፈልግ የነበረው ንብረት ለመውሰድ ነበር እና ከዳኒ ጋር ብዙ ነገር ሰርታ አልሳካ ብሏታል። አሁን ደግሞ ይሄኛው የመረጥኩት መንገድ ያሰብኩትን ነገር በአጭር ጊዜ ውስጥ ያሳካልኛል በሚለው እዛ ጋር ያለውን ነገር እንዳለ ለተመስገን ነግረዋለች ማለት ነው። ተመስገን ከዚህ በፊት ቲናን ከአሁን በኋላ አታስፈልገኝም በሚለው አባሯት ነበር። ድጋሚ እኔ ጋር አትድረሽ ብሏት ማለት ነው። መጀመሪያ ላይ አብሮ እንደሚሰሩ ነበር የተስማ ያቆሙት ግን ደግሞ ተመስገን እዛ ጋ የነትሁት ቤት ገብቶ እናም ደግሞ ከካሌብ ጋር ጓደኛሞች ከሆነ በኋላ ቲና ሲያስባት እዚ ጋ አታስፈልገኝም፣ እሷ እዚጋ እኔ ከማደርግላት በላይ እሷ ለእኔ የምታደርግልኝ በጣም ጥቂት ነው፣ አይመጣጠንም በሚለው ነው እዛ ጋ እሷን ከአጠገቡ ያባረራት፣ ና ድጋሚ እኔ ጋ አትድረሺ ብሏት የነበረው ማለት ነው። አሁን ደግሞ በስተመጨረሻ ላይ ተስማምቷል ሁለቱም እንጠቃቀማለን፣ እኔም አግዝሻለሁ አንቺም አግዝኝ በሚል እዛ ጋ ቲና በነገረችው መሰረት ማለት ነው አንተም ትሁትን ይዘ ትሄዳለህ እኔም ደግሞ የምፈልገውን ንብረት ፓርቲን ይዤ እሄዳለሁ ብለዋለች ማለት ነው። በስተ መጨረሻ ላይ በዚህ ነገር ተስማምቷል። እንዴት አድርጋ እሱ ትሁትን ወስዷት እንዲሄድ እንደምታመቻችለት ባይታወቅም በስተ መጨረሻ ላይ ተስማምቷል ማለት ነው። ምናልባትም አይታወቅም፣ ይሄንን ነገር ልታደርግ የምትችለው ሌሎች ቤተሰቦች ካሌብና የካሌብ አባት ቤት ባሌሉበት ሰዓት ሰውየው እንዲመጣ ተደርግና እዛ ጋር ትሁትን በሆነ ነገር አደንዝዟት ወይ ደግሞ እንቅልፍ የሚያስተኛ ነገር ሰጥቷት በዛ መንገድ አፍኖ ይዟት ከሄደ ነው እንጂ፣ በሌላ መንገድ በምን እንደምታግዘው እስካሁን ድረስ አልታወቀም ማለት ነው እሱ ደግሞ እዚህ ጋር ያለችው እሷ እኔ በዚህ መንገድ ትሁትን አንተ ወስዳት እንድትሄድ አግዛሃለሁ እኔ ደግሞ ንብረቱን የማገኝበትን ነገር እንድታግዘኝ እፈልጋለሁ ብለዋለች ማለት ነው። እሱ ደግሞ እንዴት አድርጎ እሷን እዚህ ጋር እንደሚያግዛት ባይታወቅም ከዚህ በፊት በእርግጥ የካሌብን አባት እንዲገልለት ጠይቃው ነበር። ምናልባት ያንን ነገር ካደረገላት ነው እዛ ጋር የካሌብን አባት ከገደልላት እዚ ጋር ደግሞ ካሌብ ብቸኛ ወራሹ ስለሆነ ንብረቱን ይወስዳል። በዛ በኩል ደግሞ እሷ ፍቺውን ጠይቃ ንብረቱን ትካፈላለች የሚለውን ነገር ማለት ነው በዛ መንገድ ነው እሱ እሷን ሊያግዛት የሚችሉ ማለት ነው እንጂ ቤትን መንገድ እዚህ ጋር ንብረቱን እንድትወስድ ወይ ደግሞ ሰዎቹን እንድታጠፋቸው ሊያግዛት አይችልም ማለት ነው። እሷ አሁን ላይ እየሆነ ባለው ነገር በጣም ደስተኛ ሆናለች። እዚ ጋር ሰዎቹን ሁሉ እያታለለች ነው። እናም ደግሞ ቤት ውስጥ ያሉ ሰዎች ራሱ እንደ በፊቱ አይበሳጩባትም፣ አይናድዱባትም። እዚህ ጋር ታማለች የሚለውን ነገር ነው እነሱ የሚያስቡት። ኤደንም ባለፈው ስትነግራት የነበረው ሰው ሁሉ የዘራውን ነው የሚያጭደው፣ አንቺም የዘራሽውን ያጨርሺው በሚለው ነበር። እንደውም ትንሽ ኤደን ስትበሳጭባት የነበረው እንጂ አሁን ላይ የካሌ መመባት ካሌ አይብም ትወትም ያን ያክል እየተበሳጩባት አይደለም፣ ሁሉም እያዘኑላት ነው። አሁን ላይ ታማሚ ነች መናገርም አችልም እናም እንደ ልቧ መንቀሳቀስ አችልም በሚለው አሁን ላይ እሷ ላይ የሚያሳድሩትን ጫና አቁሟል ማለት ነው። እሷ ደግሞ ወደ መኝታ ክፍል ስገባ ቆማ እየተራመደች ነበር ስለ እቅዶቿ ወደፊት ስለምታረጋቸው ነገሮች ስታሰላስል የነበረው ዛሬ ግን ለጥቂትም ቢሆን የካሌብ አባት አይቷት ነበር። እሷ ያው ስታወራ ድምጿን ከፍ አድርጋ ነበር ስታወራ የነበረውና እናም ደግሞ ቆማ ነበር እዛ ቁም ሳጥንጋ ቆማ ስታወራ የነበረው ማለት ነው። የካሌብ አባት እዛ ጋር ስልክ ባይደወልለት እና ወጥቶ ባይሄድ ኖሮ ወደ መኝታ ክፍል እየገባ ነበርና ዛሬ እዛ ጋ እሷ ጤነኛ መሆኗን መራመድና መናገር እንደምትችል ያይ ነበር። እዛ ጋ ነበር ቲና የሚያበቃላትና እቅዶቿ ሁሉ የሚከሽፉ ማለት ነው። የካሌ በባት እዛ ጋ እሷ ጤነኛ መሆኗን ቢያቅ ኖሮ ባለፈው እንዳደረገው እሷን ከቤት ያባረራታል ማለት ነው። እንዴት አድርጋ ደግሞ ውጭ ወጥታ አሁንም ከራሷ ሰዎች ጋር ሆና ሌላ እቅድ አዘጋጅታ ወደ ቤት እንደምትመለስ ባይታወቅም፣ ዛሬ ግን ተርፋለች ማለት ነው። እሷ እንደውም ቶሎ ብላ ነበር የእሱን ድምፅ ስትሰማ እዛው ቁም ሳጥን ጋር የወደቀች ምናልባትም ከገባ እዚህ ጋር ወድቄ ነው ወይ ደግሞ ተንከባልዬ ነው የሚለውን ነገር ይወቅ በሚል ነበር። ግን ደግሞ እሱ ስልክ ተደውሎ ወደ ውጭ ወጥቷል ማለት ነው። ዛሬ ለጥቂት ተርፋለች። ሌላ ጊዜ ምናልባት አይታወቅም ሊነቃባት ይችላል ማለት ነው። ያው እሷ ሰዎቹ የሉም ወይ ደግሞ አያዩኝም በሚለው ነው እዛ ጋር ከተቀመጠችበት ተነስታ ቤት ውስጥ እየተራመደች ያለችው። እናም ደግሞ አሁን ላይ ለተመስገን ራሱ ስልክ እየደወለች ነው የምታወራው፣ ያው የምታደረገውን ነገር። እናም ደግሞ እሱ ራሱ እየተመላለሰ እሷን መጠየቅ እንደሚፈልግ እዛ ጋር ካሌብ ነግሮታል። ካሌብ ደግሞ ይሄንን ነገር ፈቅዶለታል ጋ ተመስገንም በእጁ ለማስገባት እሱን የራሳቸው ወጥመድ ውስጥ ለማስገባት ካሌብ ይሄንን ነገር እሺ ማለት ነበረበትና ተመስገን እዛ ጋ እየተመላለስኩ ቲናን መጠየቅ እፈልጋለሁ ሲለው ችግር የለውም ና ያለው። ተመስገን ደግሞ እዚጋ ምንም የጠረጠረ ነገር የለም። እዛ ጋ ካሌብ አውቆብኛል፣ እናም ደግሞ ወጥመድ አዘጋጅቶልኝ ነው እዚህ ጋ እኔ ይሄንን ጥያቄ ሳቀርብለት ቶሎ ብሎ እሺ እያለኝ ብሎ አልጠረጠረም። እሱ ያው ያሰበው ከካሌብ ጋር ጓደኛ ሆንናል የጓደኝነታችንን ነው አሁን እዚህ ጋ እየፈቀደልኝ የሚለውን ነገር ነው የሚያስበው። ተመስገን ደግሞ እዛ ቤት መመላለስ ያስፈለገው ከቲና ጋር ስለሚያደርጉት ነገር ወይ ደግሞ ስለ እቅዳቸው እሱም እንዴት አድርጎ ትሁትን ወስዶ ወደ ሀገሩ እንደሚሄድና እሷም ደግሞ እንዴት አድርጋ ንብረቷን እንደምትወስድ የሚለውን ነገር አንዳንድ ነገሮችን በአካል ሊማከሩ ወይ ደግሞ የሚያደርጉትን ነገር እዛው እንቅስቃሴያቸውን ሊጀምሩ ማለት ነው። አሁን ላይ ተመስገን ቤት በማይመጣበት ሰዓት ቲና ስልክ እየደወለች ነው የምታወራው። ና ምናልባት አይታወቅም የሆነ ሰው ሊሰማ ትችላል ማለት ነው። በእርግጥ ትሁትን ባትሆነ ወይ ደግሞ ካሌብ ወይ ደግሞ የካሌብ አባትን ባይሆን ኤደን ልትሰማ ትችላለች ማለት ነው። ለምን ከተባለ ኤደን ባለፈውም ቁጭ ብላ ምግብ ስታጎርሳት፣ ምናልባትም አይታወቅም እቺ ልጅ አሁንም እኮ ሌላ ተንኮል እያሰበች ሊሆን ይችላል ብላ አሁንም እሷን እንደምትጠረጥራትና አሁንም ድረስ ቲና አርፋ እንደማትቀመጥ እየነገረቻት ነበር ማለት ነው። ምናልባት አሁን እዚህ ጋር ስልክ እንደምታወራት ከተሰማ በኋላ ነገሮች ሁሉ ይበላሹባታል ማለት ነው። እሷ አሁን እዚህ ጋር ያደረገችው እኔ መናገር አልችልም መንቀሳቀስ አልችልም የሚለውን ነገር ነው። በዚህ ነገር ነው እነሱን እያጭበረበረች ያለችው ማለት ነው። ይሄ የጫወታ ተንኮል እንዴት እንደመጣላት ባይታወቅም ግን ደግሞ ከዚህ በፊት የካሌ በባት እሷና ዳኒ ላይ ሲጫ ይታወት የነበረው ነገር ምናልባትም ታውሷት ሊሆን ይችላል ማለት ነው። ያን የእሱ መንቀሳቀስ ወይ ደግሞ መናገርም እንደማይችሉ ሆኖ ነበር እነሱ የሚያደርጉትን ነገር ሁሉ ዝም ብሎ ሲመለከታቸው የነበረው የካሌብ አባት። በፈለጎ መንገድ እዛ ጋ ሁለቱም ተዋርዶ ነበር። ቀስ ብሎ ለስለስ ያለ በቀል ነበር የተበቀላቸውና ሁለቱንም የሰራላቸው። በስተመጨረሻ ግን ዳኒ ያደረገው ነገር ጸጽቶት ተመልሷል። በተለይ ደግሞ እሱ ከቲና ጋር ሆኖ እዛው ሽማግሌ ፊት ለፊት የሚያደርጉት ነገር ከሕሊናው በላይ ሆኖ ሽማግሌውን የካሌብን አባት ይቅርታ ጠይቆ ተመልሷል። ቲና ደግሞ እዚህ ጋር እንደውም እልህ ውስጥ የገባችሁ ሽማግሌው፣ ያንን ነገር ሁሉ አድርጋ፣ እሱ ሁለት አመት ሙሉ ዊልቸር ላይ እንዲቀመጥ አድርጋ ከዛ በኋላ ራሱ እሱ ላይ ወጥ እየደፋችበት፣ ውሃ እየደፋችበት ያን ያክል ስታሰቃየው፣ እናም ብዙ ጊዜ ለመግደል ስትሞክር ያንን ነገር ሁሉ እያወቀ ይቅርታ አድርጎላት በሰላም እንድትኖር ቢፈልግም ቲና ደግሞ እዚህ ጋር አርፋ አልተቀመጠችም። አሁን ከዛ ከዛ ሊሆን ይችላል ያኔ የካሌ በባት ከሚያደርገው ይሄ ጫወታ መጥቶላት ሊሆን ይችላል ማለት ነው። ያኔ ራሱ እሱ እንደዚህ አድርጎ ነው እኛን ያሸነፈን፣ እኔም እንደዚህ አድርጌ እሱን ማሸነፍ አለብኝ በሚለው ነው እዛ ጋር ና አዘጋጅታ ሰዎች በመኪና እንዲገጭዋት ሆና መናገርም ወይ ደግሞ መንቀሳቀስም እንደማይችል ሐሰተኛ ማስረጃ ዶክተሩን እንዴት አድርጎ እንዳሳመኑት ባይታወቅም ሐሰተኛ ማስረጃ እንዲሰጣት አድርጎ አሁን ላይ መላውን ቤተሰብ እየሸወደች ያለችው ማለት ነው። ዛሬ እንደውም ተሳስታ ትንሽ ድምፅ አውጥታ ነበር። በተለይ ካሌብ እዛ ሳሎን ቁጭ ብሎ እናም ደግሞ ትሁት አጠገቧ ሆና እሷን ስትንከባከብ ካሌብ ተነስቶ የትሁትን ጸጉር ሲያስተካክልላት ደንግጣ ነበር ትንሽ ድምፅ ያሰማቸው። እነሱ ያው የመሰላቸው የሆነ ህመም ወይ ደግሞ የተቀመጠችበት ቦ ቦታ ሳይመቻት ቀርቶ ነው ድምጽ ያሰማችሁ የሚለውን ነገር ነው እነሱ ያሰቡት። እሷ ደግሞ እዛ ጋ ካሌብ የትሁትን ጸጉር ሲያስተካክልላት ነው በዛ ልክ ተናዳ እንደዛ የጮዎቹ ማለት ነው። ዛሬ ደግሞ የካሌብ አባት ካሌብ ትሁትን እንዳፈቀረ አውቆበታል ማለት ነው። ኤደንም እንደምንም ብላ ትሁትን አወጣታታለች ያንን ነገር ካሌብን እንዳፈቀረችው ማለት ነው። ትሁት ደግሞ እዚህ ጋር ይሄንን ነገር አው ካሌብን አፍቅሬዋለው እወድዋለው ብላ እንደዚህ አስረግጣ መናገር አልፈለገችም። እዛ ጋር ምን እንደፈራች ባይታወቅም፣ ግን እንደ ምክንያት ለኤደን ነገረቻት እሱ ሀብታም ነው እኔ ደግሞ የሱ የቤት ሰራተኛ ነኝ እንዴት አድርጎ ነው እዚህ ጋር አፈቀርኩ ወደድኩ ብለው ራሱ እሺ ሊለኝ የሚችለው የሚለውን ነገር ትንሽ ያሳፈራት ይመስላል፣ ወይ ደግሞ ምናልባት ዋሽታም ሊሆን ይችላል። እዚህ ጋር ምናልባት ሌላ ሚስጥር ይኖራት ይሆን እንዴት? ትሁት እዚህ ጋር ብለን እንድንጠረጥር የሚያደርገን ነገር ደግሞ ዛሬ ከእህቷ ጋር ስታወራ፣ ምናልባት እውነቱን ካወቀ ሊጠላኝ ይችላል ብላለች ማለት ነው። ያ እውነት ምንድን ነው? እሱ ካሌብ ስለ ትሁት አውቆ እሷን ሊጠላት የሚችለው ነገር ምንድን ነው ብለን